አራት አይደለም፣ አስር አስራ አምስት የሚሆኑ ፌመስ ሰዎች አሉ። በአመት ውስጥ እንኳን ሰው ሰው አያሰልም ወይም አይማኑ ሰላሳ ሰው አያሰልም። በአመት ቢያንስ አንድ ግሩፕ እንፈጥራለን። በዛ ግሩፕ ውስጥ ስራ እንሰራለን። የምንሰራው ታጥቆ ጫካው ሰልጥኖ በቃ ምናምን ጀሃድ አይደለም ገባ አደለ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

ሰውን እንዲ ያደረጉት እነሱ ናቸው። እና ቤተ ክርስቲያኖስ ውስጥ ገብቼ እሰግዳለሁ። ምን ይሄ የተጻፈ ነገር ነው ልትቀይሩት አትችሉም። እርከካ መሪ መሪ እቡር እቡር የሆነውን ቄስህን እንደፋልሃለን። ከዛ በኋላ ብቻህን ትቀራለህ። ተጨበጭበለ ሲጀመር እኔ ከዲኔ ከሃይማኖት የመቼ ወጥቼ አውቃለሁ። ግባና የድሮ ቪዲዮ ምድር ሌባ ሰላም ሰላመ ክርስቶስ ይብዛላችሁ ውድና የተከበራችሁ እናንተ ተበታታታችሁ እንደት ናችሁ? ልኝ ባላችሁበት የእግዚአብሔር ሰላም ወፈቅረው በዚያ ዝት ይበልልኝ። ዛሬ በጣም በሚገርምና በሚያሳዝን ቪዲዮ ይዤላችሁ መጥቻለሁ። ይሄን ቪዲዮ ደግሞ ስሰራው ግጭት ለመፍጠር ሰውን ለማነሳሳት ሳይሆን እንደው በዚህ እምነት ውስጥ ያላችሁ እውነትም ሰላም የምትፈልጉ ከሆነ እውነትም ሀገራችን እንድትቆይ አብረን ተሳስበን አብረን ተዋደን እንደ ድሮዋችን እንደምንኖር ከሆነ እንደዚህ አይነት ያለችን ሰዎችን ብዙ ውስታቶችም አሉ። የኢትዮጵያ የሙስሊሞች ሀገር እናረጋታለን ብለው ቁጭ ብለው መስጊድ ላይ ሲሰብኩ ከጀርባ ያለው ደግሞ መእመን አሜን ይሻላ ብለው የሚቀበሉ አሉ። ለምን ያደግነው እኮ እንደዚህ አይደለም ብሎ የሚቃወም የለማ። እንደዚህ አይነት ደግሞ የኔ ብጤ ወጠጤ ደግሞ እንደዚህ አይነት ሲያወራ ለምን እንደዚህ ትናገራለ? ያለው የለማ ነው። ይሻላ ነው የሚባለው እና አሜን ይሻላ ነው የሚባለው እና ምን ይጠቅማል? አሁን ይሄ ማን ሰው ማረድ፣ አንድ አባት እኮ ማረድ፣ ምንድነው የሚጠቅማቸው? የሚጠቀም ነገር አለ? አሁን ይሄ ልጅ ይሄ ቅስቀሳ ቢያደርግ፣ እኛ ኦርቶዶክሳውያን ኖረንም ሞትንም የእግዚአብሔር ነን። ስንፈጠር የእግዚአብሔርን እንፈጠራማ ጥሩ በዚህ ምድር ላይ ስንኖር ጥሩ ከሰራን መጥፎ ከሰራን ወደ እግዚአብሔር መሄዳችን የትም አይቀር። ማንን ሰው የማይቀርለት ነገር ነው ይሄ ነገር ማለት። በዛ ነገር ላይ ግን በህይወት ዘመን ሲኖር በዚህ ምድር ላይ የመጣበት አላማ እግዚአብሔር አምላክ ሲፈጥረው ለዚህ ነገር ተፈጥረሃል ብሎ መክሌት፣ የራሱ መክሌት ይሰጠዋል። ያ መክሌት ያፈራ መልካም አደረገ፣ ያላፈራ ደግሞ መልካም አደረገ ብሎ ነው እግዚአብሔር አምላክ በሚቀበልበት በኩል የሚቀበለው ማለት እና ሞተንም ኖርንም የእግዚአብሔር ንልማ ነው። ሲጀመር እኛ ገድላት ማንበብ አይጠበቅብንም፣ ድርሳናት ማንበብ አይጠበቅብን። መጽሐፍ ቅዱስ ራሱ የሐዋር አስተዳደ ሙሉም ብናነበው ስለ ገድላት ነው። ስለ ቅዱሳን አባቶቻችን ለሃይማኖታቸው ብለው ሊሰብኩ ወጥተው እንዴት እንደታረዱ እንዴት እንደተሰቀሉ፣ እንዴት ቁልቁል እንደሰቀሏቸው፣ እንዴት ቆዳቸውን ገፈው ልክ እንደ ዱቄት የሚፈጭበት እህል መፍጫ ወፍጮ ውስጥ ከተው እንዴት እንደፈጫቸው እና ሁሉም ነገር የሚናቀ ህሊና ያለው ሰው ልማር ያለው ሰው የሐዋርያት ስራ ብቻ ማንበቡ ለሃይማኖታቸው እንዴት እንደተጋደሉ ያስታውቃል። ምክንያቱም በዚህ ምድር ላይ አትኖሩም ተብለው ተገለዋል እና መገደል አዲስ ነገር አለም ያለ ነገር ነው። ክርስቶስ በዚህ ምድር ላይ ሲመጣ ተናግረዋል ማለት በቃል ያስተመረዋል፣ በተግባር ያስተምረናል። ማን እና በመጽሐፍ ቅዱስ በሐዋርያት ላይ አድሮ በነቢያት አድሮ ተናግሮልናል። እሱ ራሱ ደግሞ ስጋ በመጣ ጊዜ በአካል በመጣ ጊዜ አስተምሮናል። ማን እና ይሄ ያለ ነገር ስለሆነ እኛ አይጨንቀንም፣ አይደንቀንም። እናንተ ግን ለገዳዮች ይሄንን ጠብ የምታነሳሱ እንደው ዘር ማን ዘራችሁ? ከጀርባ ያለው ቤተሰባችሁ ምን እንደሚላችሁ ማፈሪያዎች ደግሞ አሁን ይሄ አግብቶ እኮን አሁን ልጅ ይወልዳል እኮ ቪዲዮ ደግሞ መቼም አይመጣ ይሄ ታሪክ ይቀመጥ በእውነት ቪዲዮ አይጠፋም እና ይሄንም ያየው ልጅ ራሱ ምን ይላል አሁን ልጅ እኮ ራሱ እኮ ገዳይ ኮ ነው የሚሆነው አንደኛ ጨፍጫፊ ነው የሚሆነው ምክንያቱም ያው መቼስ እባብ እባብ ነው የሚወልደው አይደለም መቼስ በጋ ይወልድ ዘንዶ ዘንዶን ነው የሚያፈራው፣ የሚወለው የዘንዶ ደግሞ ልጅ ዘንዶ ነው የሚሆነው። እና ቢያንስ እናንተ ሰው እንኳን መሆን ማትችሉ ከሆነ ቢያንስ ለልጆቻችሁ አስቡ። ወይስ ልጄ እንደዚህ ይሁን ብላችሁ ነው የምትኖሩት? አላማችሁ፣ ሀሳባችሁ ቪዲዮ ስትሰሩ የምትናገሩት ነገር ሚሞራይዝ እያደረጋችሁ ሰው ተገደለ፣ ምን የምትጠቀሙት ነገር ምንድን ነው? ቆይ እናንተ ሰው ተገደል አልተገደል ምን የሚጠቀም ጥቅም ታገኛላችሁ? ቤተ ክርስቲያን መስጊድ ሆነች አልሆነች ምን የምትጠቀሙት ነገር አለ? እናንተስ ደግሞ ሲጀመር እስከ አመት እስከ ስንት አመት እስከ እድሜ ልካችሁ ትኖራላችሁ ብሎ የተጻፈ የትኛ ቁርአን ላይ ነው ያለው? ገዳዮች እስከ መቼ ድረስ ይህን እድሜ ልካችሁ በቀ ወርሳችሁ አለምን ታስተዳድራላችሁ አለምን ትገዛላችሁ የተባለ ነገር አለ? እንደዛ ከሆነ ጥሩ ግደሉንና እናንተ ኖሩበት። ግን ገዳይ ራሱ ባልሆነ ነው። አሟሟታችሁም ራሱ የከፋ ነው የሆነ። ምክንያቱም አይተናል፣ ክርስቶስን ያሳደዱ፣ ሐዋርያትን ያሳደዱ፣ ነቢያትን ያሳደዱ እንኳን እኛ በዚህ ዘመን ያለን ይቅርና አሟሟታቸው ደግሞ የከፋ ነው የሆነው ማለት እና፣ እናንተ ለራሳችሁ ህሊናችሁ ካልተጨነቃችሁ፣ ህሊናችሁ ካልወቀሳችሁ የሰውን የሰውን ሐዘን የሰውን መታረድ የሚያስደሰታችሁ ከሆነ እኔም ዝግጁ ነኝ ለዚህ ነገር ማለት ነው። ይሄ ነገር ተገኝቶ ነው እንዴ? በሃይማኖት ደግሞ እኔ አንደኛው ነኝ የሚቀርበው ማለት ነው። እግዚአብሔር አምላክ ከተመሰገነ ይሁን እና ያን ሆነ ይህ ግን በጣም ነው የምታሳዝኑት። በጣም ነው በቃ ምን ልበላችሁ ሰው ሆኖ መፈጠር ራሱ ከእናንተ ጋር ከእንደዚህ አይነት ሰው በኢትዮጵያ ምድር እንደዚህ አይነት ሰው አለ ብሎ በህዝብ በቁጥር ውስጥ ከናንተ ጋር መግባት ራሱ በጣም ያሳዝናል፣ በጣም ይቀፋል። እግዚአብሔር አምላክ ብቻ ልቦን አይስጣችሁ። ሌላ ነገር ምን ይባላል? መቼስ እናንተ ታረዱ፣ እናንተ ተቆረጡ አንልህ። ምክንያቱም መጥፎ ለሚያደርግልህ መጥፎ ለሚመኝልህ መልካም ተመኝ፣ መልካም አድርግ ነው ብሎ ክርስቶስ እኛ ያስተማረን የሰበከን እንጂ እንደ እናንተ የገደላችሁን ግደሉ ሊዋጋችሁ የመጣ ተዋጉ፣ አላለም። ይዛኔማ ይዛን ነማ ቢሆነም ክርስቶስን ሲሰቅሉት ራሱ እኮ ስንት የሱ ተከታዮች እኮ ነበሩ? ወንጭፋቸውን ይዘው ጦራቸውን ይዘው ሊወጉ ግን አላደረገም። ቅዱስ ጴጥሮስ ራሱ በተሰቀለባት ሰዓት አንድ የአማን የሆነው ክርስቶስን ለመዋጋት ለመምታት በመጣ ሰዓት እጁ ሲሰነዝር ምንድን ነው በሰይፉ ጴጥሮስ በሰይፉ ጆሮን ቆረጠው ማለት ነው። ከዛ ክርስቶስ አንተ እኔ እኮ ለመዋጋት አይደለ የመጣሁት፣ እኔ የሰውን ሕይወት ለማጥፋት አይደለ የመጣሁት፣ ሰውን ለማዳን የመጣሁት እና በሰይፍ የሚያነሱ በሰይፍ ያልቃሉ እና ሳይፍህን ወደ ዘገባው መለስ ነው ያለው። ከዛ በኋላ ግን እግዚአብሔር አምላክ ያ የተቆረጠ ጆሮ የተቆረጠውን ሰው ወደውኑ ነው የቀጠለለት። እሱም ጆሮው ደግሞ ሲጀመር ጆሮ የሚሰማ ሰውዬ እያ ክርስቶስን ሊገዳደር ሊገድለው ሊመታው ሊዘልፈው የመጣ የነበረ ሰውዬ ጆሮ የሚሰማ ሰው አልነበረ። ግን ጆሮው የማይሰማ ጆሮ። የተቆረጠው ጆሮ በቅዱስ ጴጥሮስ የተቆረጠው ጆሮ ቀጥሎ ወለት እንዲሰማ ነው የተደረገው። ማናየ እግዚአብሔር አምላክ እንደዚህ ታምር ይሰራል። እግዚአብሔር አምላክ ታምር ይሰራል። አንዳንድ ሰዎች ደግሞ እንኳን እግዚአብሔር አይደለም ቅዱሳን አባቶቻችን ነቢያት እራሱ ታምር ይሰራል። በጥላቸው ኖረው ሳይሆን ብቻ ሳይሆን በጥላቸው ሰውን ይፈውሳሉ። እንደኛ ሰው ናቸው እኮ እንደኛ እኮ ምድር ላይ የሚመላለሱ ናቸው ሰውን የሚፈውሱ ሰውን የሚያድኑ ነው ነበሩ። አሁንም አሉ። በየቦታ ተደብቀው ነው እንጂ ዓለምም እቺ ጉዳን ጉድ የሆነች እቺ መራራ የሆነች ለሰውም ለእንስሳም ለአብሬም የማትመች ዓለም ንቀው እኮ በየዋሻ በየጉራንጉሩ እኮ የተደበቁ እኮ አሉ የእነሱን የሐዋርያትን ታምር የሚያሳየውን የእግዚአብሔር አምላክ ታምር የሚያሳየውን እና እግዚአብሔር አምላክ ዝም ሲል ማን፣ እግዚአብሔር አምላክ ዝም ሲል የሌለ የሚመስለን አለን አንዳንድ ሰዎች ማን እና እግዚአብሔር አምላክ ዝምታውን ስለሰበረ ነው እንጂ እግዚአብሔር አምላክ የሌለ እንዳይመስላችሁ። ህዝቡ ይኑሩበት። ህዝቡ ሰላም ይፈልጋል። ህጻናት ማደግ ይፈልጋሉ። ህጻናቶች መማር ይፈልጋሉ። ሳንፈልግ ሳይፈልጉ ፈልገናቸው ያመጣናቸው ልጆች አሉ። ከጀርባችን ከስራችን እነሱ መኖር ያስፈልጋቸዋል። እነሱ ሰላም ይፈልጋሉ። እኛ ቆርጦልን የማንፈልግ ከሆነ ኑሮ ከብዶ ሰላም የማንፈልግ ከሆነ እነሱ ሰላም ይፈልጋሉ። ሰላም እናስፍን። ሌላ ነገር ምንም ነገር አለለም። ምክንያቱም ከሰላም ይበልጥ ነገር የለም። እናንተ በህይወት እያላችሁ እንደዚህ ሰውን የምታጋጩት ከሆነ ሞታችሁ መቃብራችሁ እንዴት እንደሚሆን አላቅም። ብትሞቱ ማል አሟሟታችሁ ምን እንደሚሆን አላቅም። ምክንያቱም በታሪክም የተጻፈ ነገር ስላለማ እንደዚህ አይነት የሚያደርጉ ጥላቸ የሚሰብኩ የንጹሐንን ደም ለማፍሰስ የተዘጋጁ ሰዎች አሟሟታቸው ገሀነም ለመሳት እንደም እንዴት እንደሚቃጠሉ እንዴት አሟሟታቸው እራሱ መቼ እዛ ከመሄዳቸው በፊት ከቤታቸው ውስጥ ሳይወጡ ሞታቸው ጣራቸው ራሱ ሲነገር ሳነብ በጣም ነው የሚቀፍ። ደግሞ እስከ መቼስ ነው የምትኖሩት? ሰውን ገላችሁ፣ ሰው ማድራችሁ፣ ሰው የሰው ሰላም ነስታችሁ፣ እስከ መቼ ልትቀመጡ ነው ስናንተ? እስከ እድሜ ልክ ነው፣ በቃ እስከ አለም ፍጻሜ ነው የምትቀመጡት እናንተ? ድንጋይ ናችሁ። መቼስ እስከ አለም ፍጻሜ የሚቀመጠው መቼስ ድንጋይ ነገር ነው፣ ጎዝ ነገር ነው። መቼስ የሚወልድ ሰው የሚያድግ ሰው የሚያረጅ ሰው አንድ ቀን ያድጋል፣ ይወልዳል፣ ያረጃል፣ ይሞታል። በቃ ሂደቱ ይሄ ነው። ሌላ ነገር ሂደት የለውም የሰው ፍጥረት የሆነ እናንተ መቼስ አኗኗራችሁ፣ ፍጥረታችሁ ከድንጋይ ነው የተፈጠራችሁት፣ ከየት ነው የወጣችሁት እናንተ ወይስ መላእክት ናችሁ? እንደዚህ አይነት ደግሞ እንደዚህ አይነት ሰው እንደዚህ አይነት ባህሪ ያለው ሰው ደግሞ የመላእክት ባህሪ አይባልም፣ የድንጋይ ባህሪ ነው። ያው ድንጋይ አይናገርም እንጂ አይንቀሳቀስም እንጂ አይምሯችሁ የምታስቡት ነገር የምትሰሩት ነገር ሁኔታችሁ፣ ንግግራችሁ የአማር ስላልሆነ ከድንጋይ ማትሻል። እንደ ድንጋይ ቤት ይሰራል። እናንተ ግን ለወገንም ለሀገር የማትጠቅሙ ህዝብ መታፋጁ አላችሁ። እግዚአብሔር አምላክ ብቻ ልቦና ይስጣችሁ። ሌላ ነገር ምንም ነገር አለ። ምክንያቱም እናንተ የዳቢሎስ ጭፍሮ ናችሁ። አእምሯችሁ ላይ ዳቢሎስ ቁጭ ብሎ ሰውን ለማፋጀ የሰውን ሰላም ለመንሳት ብለው ክርስቲያኑም ለብቻው ሙስሊሙ ለብቻው ወጥቶ እንዲያልቅ ነው የምታደርጉት። ማለት እናንተ በቲክቶክ ላይ በሶሻል ሚዲያ ላይ በተለያየ ቦታ መስጊድ ላይ ቁጭ ብለው ራሱ ይህንን የሚናገር እኮ አለው። የሚገርመው ነገር አንድ ኡስታዝ እኔ ከዚህ በፊት በጣም ነበር መወደው ማከብረ የነበረው የሙስሊም ኢትዮጵያ የሙስሊሞች ሀገር እናደርጋታለን እያለ ነበረ። ግን ሰው እንዳለው አይደለም እኮ፣ እግዚአብሔር አምላክ እንዳለው ነው። እኛ ባሰው ነው ማ ቢሆንማ የት በደረስን ነበር፣ ክንፍ አውጥተን በበረርን ነበር ክንፍ አውጥተን በበረርን ነበር። በእውነት ግን አይደለም እንደምኞታችንም አይደለም፣ እግዚአብሔር አምላክ እንደፈቀደልን ነው ሁሉን ሰው የሚኖረው እና እኛ እስካለን ድረስ እግዚአብሔር አምላክ እቺ ኮንትራት አመታችን ኮንትራት ጊዜያችን እስከምንጭር እስከምንጨርስ ድረስ ሰላም እንፈልጋለን በፈጠራችሁ በመታምኖት አምላክ ይሆንባችሁ። በምን ለምን በአላ ብቻ አይደለ በድንጋይ ለምን አታመልኩ? ምን አያገባኝም። እና ሰላም እንፈልጋለን ሰላም እንኖርበት። በሊቢያው ያለቀው ወገኖቻችን ይበቃል። በሳውዲ ድንበር የሚገደሉ ይበቃናል። የሚታረደው ይበቃናል። ስደት ላይ መጥተው ከሃይማኖትሽ ቀየሪ ይሄንን አክል ብር እሰጥሻለሁ እንቢ ከተባሉ ደግሞ የተገደሉ አሉ። ቤት ይቁጠራቸው። አሁን እንደው ጊዜ መጣሽ ሆነ እንደው ስልክ ስላለ መረጃ ይወጣብናል ብለው እንትን ስለማይሉ ነው፣ እንጂ በየቤቱ ስንት ጉድ አለ፣ ያላየው ነው ነገር ስንት አለ። በራሳችን ላይ የደረሰው ግን ያው ለዓለም አስቆጥቻ ያለውና ይሁን ብለን ነው የተቀበልነው እንጂ ፈተና ያልደረሰበት ማን አለ በሃይማኖቱ ማን? ግን ለመልካ ነው። ስለ ሁሉም ነገር እግዚአብሔር አምላክ የተመሰገነ ይሁን። ወርቅ ወርቅነቱም የሚጠራው ምንድን ነው በእሳት ተፈትኖ ተጠርቶ ነው አይደል? እኛም ደግሞ ክርስቲያናዊነታችን ክርስትናችን የሚጠራው ደግሞ በፈተና ነው እና ለመልካም ብላ ነው ምንቀበለው። እግዚአብሔር አምላክ ከተመሰገነ ይሁን ብለን ነው የምንቀበለው እንጂ አንፈራም። እና ይህንን ደግሞ የምታደርጉ ሰዎች ለሰው ለመፍጀት ሰውን ለመግደል ዘገባ ምንድነው ጦር ከምትገዙ፣ ጥይት ከምትገዙ እስኪ ለተቸገረ ዳቦ ግዙ ዳቦ ገዝታችሁ ቢያንስ ወጥ እንኳን መጨመር ባትችሉ ዳቦ ደረቅ ዳቦ ገዝታችሁ ስጧቸው፣ እና ራሳቸው በውሃን በጥበጣው የሚሆን ቢያሉበት ቻንስ ካለ ራሳቸው ያስተዳድራሉ። ማ እንጂ ይሄ የማይጠቀም ወሬ ቁጭ ብላችሁ ሕዝብን አታጫርሱት! ሕዝብን አታጫርሱት! ደግሞ ለልጆቻችሁ መጥፎ ነገር የምታስተምረው እንደዚህ አይነት ያለሆነ ግጥም ጽፋችሁ የምትሰጡ ቪዲዮ ቁጭ ብላችሁ ቪዲዮችሁን ደግሞ ይሄ ሪከርድ ስታደርጉ ቪዲዮ ስትሰሩ የምታዩ የምታሳዩ ለልጆቻችሁ እግዚአብሔር አምላክ ብቻ ልቦና ይስጣችሁ። እኔ እናንተን ለመምከር የመጣሁት እግዚአብሔር አምላክ ብቻ ልቦና ይስጣችሁ። ህዝብ ተከባብሮ እንዲኖር ነው እኔ የመጣሁት ሀሳብ ልነጋገር የመጣሁት እና እንኖርበት ሰላም እንኖርበት ሰላምና ሰላም ማየት ናፍቆናል፣ መስማት ናፍቆናል፣ መኖር ናፍቆናል ነው ለማለት። ለ ባላችሁበት የእግዚአብሔር ሰላሙ ፍቅረ ውዝዝ ትበልልኝ። ስላዳመጣችሁ በጣም እጅግ አድርጌ አመሰግናለሁ። ላይክ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ። እግዚአብሔር አምላክ ሀገራችን ጽሉ ሰላም ያድርግልን። ባለንበት እግዚአብሔር አምላክ ይጠብቀን።